ለእናንተ በህይወታችሁ የሚጠቅሙ በተግባር የሚያጋጥሟችሁን ችግሮች የሚዳስሱ የሕግ ጉዳዮች ለእናንተ ማድረሴን ቀጥያለሁ። ለዛሬ ሪል ስቴት ቤት ከመግዛታችሁ በፊት አፓርትመንትም ሊሆን ይችላል፣ ቪላም ሊሆን ይችላል፣ ሌላ አይነት የሪል ስቴት ቤትም ሊሆን ይችላል። ከመግዛታችሁ በፊት ማጣራት ያለባችሁ ነጥቦች ወይም ጥንቃቄ ማድረግ ያለባችሁ ነጥቦች ምንድናቸው የሚለውን ለእናንተ አደርሳለሁ። በመሆኑም እስከ ፕሮግራም የፍጻሜ ድረስ አብራችሁ ከቆያችሁና ይህን ቪዲዮ እስከ መጨረሻው ካያችሁት እጅጉን ተጠቃሚ ስለምትሆኑ እንዳያመልጣችሁ ግብዣይ ነው። በመሆኑም ሪልስቴት ቤት እንግዲህ በእኛ ሀገር ኮንቴክስት፣ በእኛ ሀገር ሁኔታ ሁለት አይነት አፈጻጸም ያላቸው የሪልስቴት ቤቶች ናቸው ለገበያ የሚቀርቡት። አንደኛው ሪልስቴት ቤቱ ወደ ማለቅ ደረጃ ደርሶ ወይም አልቆ ለገበያ የሚቀርብበት ሲሆን ሌሎቹ ደግሞ ገና ከጅምሩ ቦታውን አዘጋጅተው በግለሰብ ደረጃም ይሆናል፣ በድርጅት ደረጃ የቤት ገዢዎችን ገና ምንም ግንባታው በጅምር ላይ እያለ ገዢዎችን የሚፈልጉበትና በተርም በተርም ክፍያውን ከፋፍለውት በሶስት ክፍያ በአራት ጊዜ ክፍያ ቤቱ አልቆ የቤት ገዢዎቹ የሚረከቡበት ሁኔታ ሁለት አይነት ወይም ሶስት አይነትም ልንለው የምንችለው አሰራር ነው ያለው። በመሆኑም ጥንቃቄ ማድረግ ያስፈልጋል። እዚህ ጋር ለማስታወስ ያክል በእኛ ሀገር፣ ሪል ስቴትን ብቻውን ነጥሎ የሚገዛ ስፔሲፊክ የሆነ ለሪል ስቴት ብቻ የተዘጋጀ የህግ ማዕቀፍ የለም። በመሆኑም በቤት ሻጩ በሪል ስቴት አልሚውና እንደዚሁም ደግሞ በቤት ገዢው መካከል ተፈጻሚ የሚሆነው ህግ እንደዚሁ ምንድን ነው የሚለውን እናያለን። በመሆኑም በሁለቱ መካከል እንግዲህ ተፈጻሚ ሊሆን የሚችለው ህግ በዋናነት የውል ህጉ ነው። እሱም በፍታብሔር ህጋችን የተደነገገው ነው። ሌላው እንደዚሁ ሪልስቴት አልሚው ስለሚያከናውናቸው ተግባራት ስላለበት ኃላፊነትና ግዴታ እንደዚሁ ከመንግስት ጋር ስላለው ግንኙነት እና መሬቱ ላይ ስለሚያሳርፈው ኢንቨስትመንት እንደዚሁም ደግሞ ባለሀብት ስለሚሆንበት ሁኔታ እንግዲህ እሱን በመንግስትና በሰው መካከል የሚገዛው ህግ የህንፃ አዋጁ አለ። ሌሎች የሊዝ ህጉን የተመለከቱ የሊዝ ደንብን የተመለከቱ ኢንቨስትመንትን የተመለከቱ ህጎች አሉ። እነሱ ናቸው የሚገዙት። ይሄንን ላቆየውና ለሌላ ጊዜ። ዛሬ እናንተ ማድረግ ስላለባችሁ ጥንቃቄ ሪልስቴት ቤት ስትገዙ፣ አንድ በአንድ በተግባር ከሚያጋጥሙ ችግሮች ተነስቼ እነግራችኋለሁ። በመሆኑም እንግዲህ ሪልስቴት ቤት ለመግዛት ስታስቡ በመጀመሪያ ሪልስቴት ቤቱን ስለምትገዙት ስለሚሸጥላችሁ ግለሰብ ይሁን ድርጅት በቂ መረጃ ሊኖራችሁ ይገባል። ይህ ግለሰብ ወይም የሪልስቴት አልሚ የሆነ ድርጅት ከዚህ በፊት ምን ያህል ቤቶችን ገንብቶ በገባው ቃል መሰረት ወይም በአግባቡ ለተጠቃሚዎቹ አስተላልፏል፣ ሸጧል የሚለውን ማጣራት ይገባችኋል። እንደዚሁም እነዚህን የሪልስቴት ቤቶች ሲያስተላልፍ፣ ሲሸጥ በአግባቡ ባለጉዳዮችን፣ ቤት ገዢዎችን ሳያስቸግር፣ ሳያንገላታ፣ ክስ ሳይቀርብበት ነው ወይ ያስተላለፈው የሸጠው፣ የሚለውን ታማኝ ነው ወይ የሚለውን ነገር በደንብ ማጣራት መቻል አለባችሁ። ሰዎች በሚያመጡላችሁ ኢንፎርሜሽን ላይ መረጃ ላይ ተመስረታችሁ ወይም በሚነገር ማስታወቂያ ላይ ተመስረታችሁ ቀጥታ ሄዳችሁ የውል ስምምነት በማድረግ ገንዘባችሁን መክፈል የለባችሁም። ስለ ድርጅቱ ቆም ብላችሁ ወይም ስለ ግለሰቡ ማጣራት መቻል አለባችሁ። አንደኛ ይህ ግለሰብ የተሰጡትን ሪልስቴት ለመገንባት ለማልማት ከመንግስት የተሰጡት ፈቃዶች ምን ይመስላሉ፣ እንደዚሁም አፈጻጸሙ ምን ይመስላል፣ ህጋዊ አቋቋሙ የተመሰረተበት ህጋዊ መመሰረቻው ምን ይመስላል የሚለውን በደንብ ማጣራት ይጠበቅባቸዋል። መረጃዎችን ከዚህ ቤት ከዚህ በፊት ከዚህ ድርጅት ወይም ከዚህ ግለሰብ ቤት ከገዙ ግለሰቦች በደንብ ማጣራት ይጠበቅባቸዋል እና መረጃ በደንብ መሰብሰብ መቻል አለባቸው። ሁለተኛ መረጃ ከሰበሰባችሁና ካጣራችሁ በኋላ ከዚህ ድርጅት ወይም ከዚህ ግለሰብ ሪል ስቴት ቤቱን ለመግዛት የወሰናችሁ ከሆነ እያንዳንዱ የምታደርጉት ስምምነት በጽሁፍ መሆን መቻል አለበት። በቃል ስምምነት ላይ ከዚያ ድርጅት ባለቤት ወይም ከስራ አስኪያጁ ወይም ከሌላ ከሚመለከተው ሰው ጋር በሚደረግ የቃል ንግግር መሰረት ስምምነት ውስጥ ገብታችሁ ምንም አይነት ክፍያዎችን ከስምምነት በፊት መፈጸም የለባችሁም። ከስምምነቱ በፊት ክፍያዎችን መፈጸም ካለባችሁም በተጻፈ የውል ስምምነት መሠረት በባንክ በሚደረግ የገንዘብ ማስተላለፍ ክፍያዎችን መፈጸም አለባቸው። ይህ ካልሆነ ችግር ውስጥ ነው የምትገቡት። ሌላው ከውል ጋር የተያዙ ጉዳዮችን በተመለከተ እያንዳንዱ የምታደርጓቸው ስምምነቶች በውል ስምምነት የታቀፉ መሆን መቻል አለባቸው። ለምሳሌ ቅድም እንደነገርኳችሁ ሁለት አይነት ወይም ሶስት አይነት የሪልስቴት አይን አሻሻጥ ወይም አደረጃጀቶች አሉ። በመጀመሪያ ግንባታው መጀመሪያ ላይ ሆኖ በመጀመሪያ፣ በመካከለኛ፣ በመጨረሻ ክፍያ ከሆነ ክፍያዎችን እየፈጸማችሁ የምትሄዱት የመጀመሪያውን ክፍያ ስትከፍሉ የምታደርጉት የውል ስምምነት መኖር ግድ ይለዋል። በመሆኑም ግንባታው አንደኛ የሚያልቅበትን አመት በግልጽ ያስቀመጠ መሆን አለበት የውል ስምምነታችሁ። ይህ የሪል ስቴት አልሚ ግለሰብ የሚሆን ድርጅት በስንት ወራት ውስጥ፣ በስንት አመት ውስጥ ይህንን ቤት ሰርቶ ሊያስረክብ ቁርጥ የሆነ ቀን የሚያስረክብበት ቀን በውል ስምምነታችሁ ላይ መቀመጥ መቻል አለበት። አፓርትመንት ከሆነ ከዚህ ሪል ስቴት ድርጅት ሪል ስቴት አልሚ የምትገዙት ስንተኛ ፍሎር ያለ አፓርትመንት ካሬው ስንት የሆነ የመኪናው ማቆሚያ በምን አግባብ፣ እንደዚሁም ስትገዙ ተጨማሪ ሱቆች ካሉት እነዚህን የተመለከቱ ስምምነቶች በግልጽ መስፈር ይገባቸዋል። ሁለተኛ፣ በየጊዜው የምትከፍሉት ክፍያ በግልጽ በቁርጥ መቀመጥ መቻል አለበት። እንደ ግንባታ ማቴሪያሎች አጨማመርና የዋጋ ውድነት ይወሰናል ከተባለም፣ እሱ በምን አግባብ ነው የእቃዎቹ ዋጋ የሚወሰነው የሚለውን ስፔሲፊክ የሆኑ ነገሮች ማስቀመጥ መቻል አለበት። በመሆኑም እነዚህ ነገሮች ሲኖሩ ክፍያችሁን በዛ በተቀመጠው አግባብ መሰረት መፈጸም ትችላላችሁ። ሌላ ክፍያዎችን ስትፈጽሙ በዚህ በሪልስቴት አልሚው ድርጅት ስራ አስኪያጅ ወይም በሌላ ግለሰብ አካውንት ውስጥ መፈጸም የለባቸውም። በዚያ ውል ባደረጋችሁት ድርጅት አካውንት መፈጸምና ደረሰኞችን ግፍያ የምትፈጽሙባቸውን ደረሰኞች በአግባቡ መያዝ አለባችሁ። ሌላው ጠቃሚ ነገር ማወቅ ያለባችሁ ሪልስቴት የሚያለሙ ግለሰቦች የሚሆን ድርጅቶችና በማኅበር ተደራጅተው የማኅበር ቤቶችን በሚገነቡ ግለሰቦች መካከል ልዩነት ያለ መሆኑን ማወቅ መቻል አለባችሁ። የማኅበር ቤት የሚገነባ ድርጅት ውስጥ ወይም የግለሰቦች ስብስብ ውስጥ ገዝታችሁ ገንዘብ ከፍላችሁ ስትገቡ የማኅበሩ አባል ሆናችሁ ገንዘባችሁን ከፍላችሁ ስለገባችሁ ማኅበሩ ከሚገነባቸው ቤቶች የራሳችሁን ድርሻ እንዲደርሳችሁ የምታደርጉበት ነው። ይህ አባል ሆናችሁ እንደ ማንኛውም የማኅበሩ አባል መብትና ግዴታ ኖሮባችሁ ተፈጻሚ የሚሆን ሲሆን ነገር ግን ሪልስቴት ከሚያለማ ግለሰብ የሚሆን ሌላ አልሚ ድርጅት ስትገዙ ደግሞ ሪልስቴቱን በሚሸጥላችሁና እናንተ በምትገዙት መካከል የውል ግዴታ የሚጥል ነው። በመሆኑም ሪልስቴት ቤት ገዝታችሁ መጨረሻ ላይ ሪልስቴት ቤቱ አልቆ ስትረከቡት የስም ዝውውሩ ምንዴት ይሆናል፣ በምን አግባብ ይከናወናል የሚለውን ከዚሁ ጉዳይ ጋር አያይዤ እነግራችኋል። በመሆኑም እንግዲህ ሪልስቴት የሚያለማው ድርጅት የሚሆን ግለሰብ ቤቶቹ ተገንብተው ሲያልቁ በመጀመሪያ ምንድን ነው የሚያደርገው? በዛ በገነባው ቤቶች ላይ ወይም የአፓርትመንት ቤቶች ከሆኑ በሁሉም ላይ በሪልስቴት አልሚው ግለሰብ ወይም ድርጅት ስም ካርታ፣ የሽንሻኑ ካርታ ለእያንዳንዱ ቤት ይወጣለታል። በመሆኑም እነዚያ የሽንሻኑ ካርታዎች ይዞ ከእያንዳንዱ የቤት ገዢዎች ጋር በውልና ማስረጃ ካርታዎቹን በመያዝ የቤት ሽያጩል የአፓርትመንት ሽያጩል የሚሆን የሪል ስቴት ቤት ሽያጩል ስምምነት ያደርጋል ማለት ነው በመሆኑም ያንን የውል ስምምነትና እንደዚሁም በሪል ስቴቱ ስም የወጣውን ካርታ ይዛችሁ ነው ከዛ በኋላ በመሬት አስተዳደር ወይም በመሬት ልማትና አስተዳደር ጽህፈት ቤት በኩል ቀርባችሁ የስም ዝውውሩን የቤቶቹን ወደ እናንተ የምታደርጉት በመሆኑም ይህንን ከግንዛቤ አስገብታችሁ የሪልስቴት ቤት ከመግዛታችሁ በፊት እጅግ ጥንቃቄ ማድረግ ይጠበቅባችኋል። በእምነት ላይ ተመስረታችሁ ገና ግንባታው ላልተከናወነ ባዶ ቦታ ላይ ወይም በጅምር ላይ ላለ ምንም አይነት የውል ስምምነት ሳይኖራችሁ በጓደኝነት፣ በቤተ ዘመድ፣ በደላላ ገንዘባችሁን ስትከፍሉ ይህንን ሪልስቴት አለማና ቤት እሸጥላችኋለሁ ወይም ደግሞ የሪልስቴት ቤት ገንብቼ አስረክባችኋለሁ የሚል ግለሰብ ወይም ድርጅትን የምታስገድዱበት በሕግ አግባብ መብታችሁን ልጠይቁባቸው የምችሏቸው ሰነድ የሰነድ ማስረጃዎች ስለማይኖሩ በኋላ ችግር ውስጥ ትገባላችሁ። ስለዚህ የሪልስቴት ቤት አፓርትመንት የሚሆን ሌላ ከመግዛታችሁና ገንዘባችሁን ከመውጣታችሁ በፊት አስፈላጊ የሆኑ ነገሮችን በማጣራት እንደዚሁም ያንዳንዱ የምታደርጉትን የገንዘብ ልውውጥም ሆነ የውል ስምምነት በጽሁፍ እና በሰነድ ማስረጃ በማድረግ እንድታከናውኑ በተግባር ካጋጠሙ ችግሮች ተነስቼ ለዛሬ ለእናንተ ያደረስኩትን የሕግ ምክር እና ትንታኔ በዚህ አበቃለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ሰላም እንድትሆኑ እመኛለሁ። ብሬያቸው የነበርኩት ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። ቻናሉን ሰብስክራይብ ማድረግ እንደዚሁም ሌሎች እንዲደርስ ላይክና ሸር ማድረግ አትርሱ። መልካም ቀን እንዲሆንላችሁ እመኛለሁ። ባባይ